በመነኮስበት በአንዲት ደርረ ሳለው መነኮሳቱ በታላቅ ድምጽ የእመቤታችን ማርያም ምስጋና አሰምተው ሲያሸበሽቡ የደመቀ የእመቤታቸውን ድምጽ በሰማ ጊዜ አበምኔቱም በትሩም አንስቶ የእመቤታችን ማርያም ምስጋና አስተዋቸው። እስጢፋኖስ የሚባል አንድ ላይታዊም የእመቤታችን ማርያም ምስጋና ስላስታላስተው አንተንም ከመኖርህ ጣለችህ፣ ከሹመትም ሻረችህ አለው። ያም ሞተ። የተሾመ አበኔት ያስገደደው የሻረው ሳይኖር ሹመቱን ተዋ። ሹመቱንም በተወ ጊዜ መነኮሳቱ ያስገደደ ሳይኖር እኛም የበደን ሳይኖር ሹመት ለምን ተው እኛንስ ለምን ትገፋናለህ? እያሉ ሊማልሉት ጀመሩ። ሹመቱንም እንዳይተው ሶስት ቀን ያህል እየለመኑ ሰነበቱ። ሺ ማሰገድ ግን አልተቻላቸውም። በሶስተኛኮ በፍጻሜ መረኮሳቱም ሁሉ በቤተክርስቲያን ውስጥ ተሰበሰቡ፣ እርሱም ከሳቸው ጋር ገባ። የአቆሙም የቆባም ሀብስ ወደ መሰዊያው በሚያገባ ጊዜ መረኮሳቱ ያንን ንጉር አሉ፣ እንዳትገፉ፣ እንዳትጋፋ፣ እንዳትገፋር ሹመዝዝም እንዳትተው በክርስቶስ ስጋና ደም ተመጽነናል አሉት። አንገቴንም በሰይፍ ብትቆርጡኝም ወደዚህች ሹመት ባልተመለስኩ ነበር። እንቢ ባላቸው ጊዜ በእሱ ፈንታ ሌላ ሰው ሾ ባህይታዊ እስጢፋኖስን የሚመታችንን ማህሌቷ ማህሌታዊ ምስጋናዋን ስላስተወፈ ሹመት ሸርሃለች ብሎ የተናገረበት እንቢ ተፈጸመ። ዳግመኛ ምስጉ ክርስቲያኖች በፈጣሪያቸው ሄ የሚያመሰግኑትን በየዓመቱ በጌታችን መቃብር ውስጥ የሚያደርገው ታላቅ ታምር በማየት የመንፈሳዊ ማይነትንም ክብሯን እንነግራችኋለን። የእግዚአብሔር ልጅ ክርስቶስ ከመቤታችን ማርያም በነሳው ስጋ ከሙታን ተለይቶ ከተነሳ ጀምሮ እስከ ዛሬ አልተቋረጠም። እነሆ ከአራቱ ማዕዘነ ዓለም ወደ እግዚአብሔር አገር ወደ ኢየሩሳሌም በጌታችን ትንሣኤ ዋዜማ

በተራቸው ትንሳኤህን ለአመን ለእኛ ብርሃንህን በላያችን ላአክብረው በአሸብሽቦ ሲያመሰግኑ፣ ያን ጊዜ በመቅረጻቸው በውስጥ ብርሃን ይወርዳል። በዚህም ለግብፅና ለኢትዮጵያ ሰዎች የሃይማኖታቸው ደግነት ይታወቃል። እግዚአብሔርን በማግኘታቸው ደስ ብሎት በመቅረጻቸውም ውስጥ ብርሃንን ያወዳልና እግዚአብሔር ይመስገን። የሚመሰገንበትም የሚመሰገንባትን ስለ እርሷን ታላቅ ታምር የሚያደርግባትን የማህሌት ክብሯን ዳግመኛ እንነግራችኋለን። በኢየሩሳሌም ቤተ መስቀል የምትባል ቤተክርስቲያን አለች። መስቀል በዓለም ብዙ ሕዝብ በዚያ ይሰበሰባሉ። ስለ ጌታ ክርስቶስን መስቀልም በማህሌት ያመሰግናሉ። የማህሌታቸውን ድምፅ በበረታና በደመቀ ጊዜ የወይን ፍሬ መስሎ የውሃ መርገፍ ይታያል። በምድር ላይም ይጠፈጠፋል። በማይነትም ከምስጋናቸው አስቀድሞ ግን ይታይ አይታይም፣ በቤተ መስቀልም ውስጥ አይጠፈጠፍም። የክርስቲያን ልጆች ወይ የማይነት ክቧ ቀላል አይመሰላችሁ። በማይነትም ጊዜ በእጅ በማጨብጨብ በእግርም በመርገጥና በማሸብሸብ ድምፅንም ከፍ ከፍ በማድረግ የሚሆነው የእግዚአብሔር ምስጋና እና የእመቤታችን ማርያም ምስጋና ታላቅ ነውና የማይነት ክቧ ቀላል አይመስላችሁ። እንኳንስ ስለ እመቤታችን ምስጋና ቀርቶ ጻድቃንን ስለማመስገን ይህ ታምር ይደረጋል። በኢትዮጵያም አንዲቱ አንዲቱ በጎላ ማክዳ ቤተመጣ። ቤተ መጣ የምትባል ሁለተኛዋ የተመሰገነ የመነጉሲያው የማማስ መቃብር ቦታ ወቅዳ የሚሏት እነዚህ ሁለት አብያተ ክርስቲያናት አሉ። በነዚያ በነዚህም ጻድቃን በመታሰቢያቸው ቀን በዚያ የተሰበሰቡት ህዝብ የማኅሌታቸው ምስጋና በሚደምቅ ጊዜ በቤተ ክርስቲያናቸው ውስጥ ውሃ ይመነጫል። የቆባሉ ስርዓት ሲፈጸም ያ ውሃ ይደርቃል። እነሆ የማኅሌትን ክብሯን ሰምታችኋል።

የደጃሁ መድረክ ካፍ ከፍ ይላል። ይህንንም ካመሰገኑ ከሷሄ ጋር አንድ ይሆናል። ድንበሯ ረከቷ ከኛ ከዝበቀስ ያበረረ ማለ አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና አይገባል። ለዘላለሙ አሜን።